ሰላም ሰላም ውድ ቤተሰብ ተከታታዮች እንደምትደመጡ እና ለፈጣሪ ተመሰግነን ይሁን። ወደጂ እንደምለቀቁ ቪዲዮዎች እንደርሳችሁ የደውል ምልክቷን በመጫን ተባበሩኝ፣ ቪዲዮዎቼን ይዩልኝ፣ ሀሳብ አስተያየት አስቀምጡ፣ ላይክ አድርጉልኝ እላችኋለሁ። ዛሬ ከመጀመሪያው እንግዲህ እንዳያችሁት ቅርምሽ ቅርምሽ የሚል ልክ እንደ ሞጣም እንደ ሬስቶራንት አሰራር የምሰራላችሁ ኪንታኪ ነው። በጣም ተወድታላችሁ። ተከታተሉኝ። ዶሮዬን እንደዚህ ቆርጣለሁ፣ እንደምታዩኝ ታፋዋን እግሯን ለብቻ ለብቻ እንደዚህ ቆራርጣችኋለሁ ማለት ነው። እኔ ግማሹን ነው የሰራሁት፣ ለአንድ ሰው ነው የሰራሁት። እናንተ ሙሉ መስራት ትችላላችሁ፣ እንደ ቤተሰባችሁ መጠን ማለት ነው። እራት ላይ ስለነበረ ለአንድ ሰው ነው የሰራሁት እና ይሄን ይመስላል እንደዚህ የችንክት ጥፍሯን ቁርጥ አድርጌ ጎ ተጣልኳ በኋላ ይህንን ሶስት ቦታ ነው የምቆርጠው ማለት ነው። እና ሌላው ነገር የምነግራችሁ ማታ ላይ ለነገ መስራት ከፈለጋችሁ ይህንን ነገር አዘጋጁት ማለት ነው። አዘጋጅታችሁ ቅመማ ቅመም ምናምን መጠበል ነው የሚባለው መጠበል አድርጋችሁ ፍሬጅ ውስጥ ማስቀመጥ ትችላላችሁ ማለት ነው። እኔ አዘጋጅቼ እንደዚህ አስቀምጣለሁኝ፣ እና ሲያዙ ድግ አርጌ መስራ ብቻ ነው ማለት ነው። እኔ አሁን ይሄንን እንደዚህ የምጠበል አርጌ አድሯል ውሏል ሁላ ማለት ነው። ከዛ ማታ አካባቢ ነው የጠበስኩ በታዘዝኩ ሰዓት እኔ እንደዚ አዘጋጅቼ ያስቀምጣለሁ። ከዛ እዚህ ጋራ ለማጠብ ሎሚን እንደዚህ ቁርጥ አርጌ አረኩ። ከዛ ጋር ከላለኝ ወይም አችቶ ወይም ደግሞ ወይ ቤት ነገር ማለት ነው ስናረጋለው ጨዋረጋለው አጥባታለሁ በደንብ ማለት ነው። ቅመሞቹ እዚጋ ያረኳቸው ማለት ነው። ጀስት ኖርማሊ ሁሌ የምንጠቀማቸው ቅመሞች ናቸው። ግን ባህር ምሸከል ባህር ምናምን ብዙ አይገባበትም እኔ አላረኩበትኝም። እዚህ ጋር የምታያቸው ቅመሞች ናቸው የእኔ እጽፍላችኋለሁ። ዲስክሪፕሽን ላይ ጽፍላቸዋል ቅመሞችን ማለት ነው የምታረጓቸውን ምክንያቱም እንትን በቃ ልዩነት ስላለው ማለት ነው። ጀስት ሁሌም እንደምንሰራው አይነት ዶሮ አይደለም። እዚህ ጋር እንደምታዩ ሁለት ኩባያ ውሃ ቀዝቀዝ ውሃ ነው ያደረኩት። ይህ ማጁን አርግ ያለሁኝ እኔ ማጁን የዶሮ ማጁን እናንተ እንትን ካላችሁ መጨመር ትችላላችሁ። ማጅን ፓውደሩ ማለት ነው። እሱ ካላችሁ አንድ ትልቅ የሾርባ ማንኪያ ጨምሩ። ይህንን ሁለትም መጠቀም ትችላላችሁ። ማጁን ማለት ነው። ቅመሞቹን እዚህ ጋ የተጠቀምኩት ብላክ ፒፐር ፐፕሪካ የሚያቃጥል ስፓይሲ፣ ትንሽዬ ከሙን። እኔ ዲስክሪፕሽን ላይ በጽፍላችሁ የተሻለ ነው። ለምን ትክክለኛ ኬንታኪ ጣዕምና ትክክለኛ ኬንታኪ ሸክሉ ልሆኑ እንደዛ እንዲመጣላችሁ ስለፈለግኩ ነው። እጽፍላችኋለሁ፣ ዲስክሪፕሽን ላይ እያንዳንዶቹ ቅመም ከዛ እንደዚህ ስራ ተኪ ፍሪጅ ውስጥ ነው ያሳደርኩት እኔ። በማግስቱ ነው የሰራሁት ማለት ነው። እናንተም እንደዚህ መጣጥላ አድርጋችሁ ፍሪጅ ውስጥ ማሳጣት ትችላላችሁ። ዘባዲ አይገባበትም። አብደን አብደን ማለት ነው እሺ። እያንዳንዱ እንደንዱ ስራ ይለያያል ማለት ነው። ቅመሞቹ ምናልባት ትንሽ ትንሽ ሙክ ተረፋላችሁ ማለት ነው ዛሬ የምንሰራው ካላችሁ ማለት ነው። ለስድስት ሰዓት ለአራት ሰዓት ያክል በቃ ከፍተኛ ለስድስት ሰዓት ያክል ዝግተኛ ለአራት ሰዓት ያክል አቆይታችሁ መስራት ትችላላችሁ። ከዚያ በመጨረሻ ካደረ በኋላ ይኸውላችሁ፣ እንደዚህ ነው መጥለያ ላይ እንደዚህ ታረኩታላችሁ ማለት ነው። ይህን ሆን እደፈዋለሁ አያስፈልግም። እንደዚህ ዘይቲ እስከሚግድል ድረስ አንጠፈጠፍኩት። ከዚዚ ጋራ ነጭ ፍርኖ ዱቄት ነው ያለ። ነጭ ፍርኖ ዱቄቴ ላይ ጨው ጨምሬ ያለሁኝ፣ ጨው ጨምሩ። ሌላ ነገር ምንም አይደረግበትም። እኔ እያንዳንዱ የምሰራቸው ስሬ ይለያያሉ፣ እነግራቸዋለሁኝ። ከዛ እዚህ ጋራ ዶሮውን አገላብጠዋለሁ ማለት ነው፣ በዱቄቱ ከዛ እዛ ጋ ቀዝቃዛ ውሃ አለኝ። ቀዝቃዛ ውሃ ተጠቀሙ፣ በሳህኑ ላይ ማለት ነው። እዛ ጋ ባዶ ሳህኑ ላይ ቀዝቃዛ ውሃ ነው ያለኝ። ይህ ማለት ነው ውሃ ነው፣ እንዲታየት ነው ቀረብ ያረኩላችሁ። ቀዝቃዛ ውሃ ተጠቀሙ፣ ቀዝቃዛ ውሃ ተጠቀሙ። ከዛ እንደዚህ ውሃ ውስጥ ሳስገቡና መልሳችሁ ዱቄቱ ውስጥ ከዛ ከዱቄታችሁ ከዚህ አራግፋችሁ በማጥለያ የጋለ ወይም የሞቀ ዘይታችሁን ጠብሱታላችሁ። ማለት እሳታችሁን ቀነስ አድርጋችሁ፣ በጣም ሀይ ያልሆነ እሳት፣ በጣም ያልተቀነሰ እሳት ሆኖ ዶሮአችሁን እንደሚጠብስላችሁ መጠን ተስተካክሎ እንዲበስል ከፈለጋችሁ ማለት ነው። በቃ በአሪፍ እሳት 12 ደቂቃ ከተጠበሰ በቂ ሆነ ይበስላል ማለት ነው። 12 ደቂቃ በዛው ትብዙት ይበስላል ሳይሆን እንደዚህ እንደምታዩ ድቄት አስነካለሁ በመጀመሪያ ከዛ ውሃ ውስጥ ነክታለሁ። ከዛ መልሽ ዱቄት ውስጥ ከትና እንደዛ ዘገ ማጥለ ያለኝ እንደምታዩት ማጥለ ያለ እንደር ክፍ ክፍ አርጌ እንዳራ ክፍ ነው። ድቄቱን እንደምታዩ እንደዚህ አረገዋለሁ። በጣም የሚወደድላችሁ ነው። እኔ በጣም የምትወዱ ሲት ይሄንን በጣም ስማ ይሄን እንደዚህ ታረጋላችሁ። በዛ ተፍጣጣችሁኝ ማለት ነው። በሴታች ታዲያ ከጎኑ ድንች እንዳትረሱ፣ ቺፕስ ማለት ነው። እኔ ጠብ ይሻለው እዛ ጋ ታያላችሁ። ዝም ብላችሁ ተከታተሉ። በጣም ነው የምትወዱት፣ በጣም ነው የሚወደድላችሁ ከሰራችሁት ማለት ነው። ሴትዬ በጣም ከምትወድልኝ ነገር ቢኖር እኛ ቤት ብዙ ምግቤን ትወዷዋል፣ ሁሉንም ግን እንደዚህ ሰርቼ በማቀርብ ሰዓት ይህንን በጣም ወዳለሁ፣ ይህንን በጣም ይመቸኛል ትለኛለች። ግን እያንዳንዱን ትወደዋለች። እግዚአብሔር ይመስገን እ በጣም የሚጣፍጠው ስሩና ሞክሩት። በጣም ትወዱታላችሁ። እንደምታይ እንደዚህ አረግ እያገላበጣችሁ ቶሎ ቶሎ ቆም ብላችሁ እንዳያርባችሁ ምግባችሁን ቴክ ኬር አድርጋችሁ አቅላችሁን እራሳችሁን ሰብሰብ ባደርጋችሁ ምግብ ስሰሩ እንደዛ ስሩ ማለት ነው። ምክንያቱም ምግብ እንዳያረ እንዳይበላሽ ቃናው እንዳይጠፋ ምናም በጥንቃቄ ለመስራት ማለት ነው። እነዚህ ሁለቱን ሶስቱን በአንድ እጠበስኳቸው። እነዚህም ደግሞ መጨረሻ ላይ ለመጥበስ እንደዛ አዘጋጅቼ ያስቀመጥኳቸው። እዛ ግላፍቴና ወድቄ ወደዚያው ጣልኩኝ። ይህን መስቼ ደፋሁት እንደምታዩኝ ነጭ ነው። ደግሞ እንዴት ክርምሽ ክርምሽ ክርምሽ እንደሚል የመዳሚ እህቷ ራሱ በጣም ነው የምትወደው። ይሄን አቴኒስ ባይክ ነው የምትለኝ። እያ እንደዚህ ያረፋ አገላበጣችኋለሁ እንዲበስሉልኝ። ከዛ በኩብዝ ብሉ በኩብዝ። በጣም በጣም አሪፍ ነው፣ ከጎኑ ወራንች ካቻፕ የፈለጋችሁትን አይነት ሶስ ተጠቅማችሁ መገብ ስላላችሁ ማለት ነው። በጣም ነው የምትወዱት። በጣም በጣም በጣም የሚጣፍጠው ወጣም። ለምን የሬስቶራንት ምግብ ለምኔ ነው የምትሉት። እንደዚህ ከበሰለ በኋላ ይህን ይመስላል ልጆች፣ እዩት እንዴት እንደሚያምር እንዴት ደግሞ ክሩሽ ከስክስ ከስክስ እንደሚል እዛ ጋር ሁለተኛ ነው ጠበስኩ። እዛ ጋር ድንችን እያገላበጥኩኝ ነው ነው። የድንች ጅብስ እንደዚህ እየጠበስኩኝ ነው። ያችን የሚያቀራችሁን እንደዛ እየጠበስኩኝ ነው። ዘይት በነገራችን ላይ ሁለት ጠብሼበት፣ ድንችን የጠበስኩበት፣ ከዛ ሶስተኛ ይሄን ዶሮውን ጠበስኩበት። ይደፋል፣ በቃ እኛ ጋር እንደዛ ነው። አዛ ይሄ ሁብዝ ሁብዝ ልብኔ በጣም ነው እምወደው። እናንተ ይሄውን ሁብዝ ብዙ ጊዜ አይመጣም፣ ግን ያው ቤት ስለምሰራ እኔ ሳህኔ ላይ አረግኩኝ። እዚ ጋር ድንች ችፕሱን ዘርቼ ከጨረስኩኝ በኋላ ይሄ ስፓይሲ ነው። ቦቶቶ ስፓይሲ ይባላል። ይሄ በቀዩ ያኛው በቢጫው ነው። ቀዩ ትንሽ የማቃጠል ባህሪ ያለው በጣም ማለት ነው። ያኛውም ቢጫውም ያቃጥላል። እዛ መጨረሻ እንደዚ እዚህ ጋራ በረስ ሊቅጠል ነው እያችንን ዝም እየፈንጠቃረኩበት ለዲኮር እና ሰው ሲበላ በቃላ እንትን የሆነ ደስ እንዲል ነገር አድርጌ እንደዚህ አድርጌ ዲኮር ነገር ወዳለሁ። እንደዚህ አድርጌ እንደምታዩት ራንች ሶስ፣ ባርቢኪው፣ ካቻፕ አድርጌ እነዚህን ሶስቱን ሶሶች አድርጌ አቀረብኩት። በኩብዝ ማለት ነው። ተጨማሪ ኩብዝ ወስጃለሁ። ታዲያ ይቺ ብቻ አይደለችም፣ እሺ በጣም በጣም የምትወደድ በጣም የሚጣፍጠው እንደዚህ አድርጋችሁ ማቅረብ ትችላላችሁ። በነገራችን ላይ እዚህ ጋራ ሰላጣ ባቅዶኒስ መስራት ትችላላችሁ። ባቅዶኒስ፣ ቲማቲም፣ ኪያር ሀስ ታረጉና በሎሚ ከዛ ሱማክ መጠቀም ከፈለጋችሁ ሱማክ መጠቀም ብላክ ፔፐር ትንሽ እየከሙ ከወደዳችሁ ከፈለጋችሁ ዘይቱን ብቻ ሰላጣ ማለት ነው ከዚህ ይሄዳል የሚሄደውን ነው የነገርኳችሁ። እሺ አብሮ መሄድን ከምግቡ ጋር ማንኛ ጋር ግን ስለማይፈልግ በተለይ አንድ ሰው አለ ሰላጣ ምናምን ብዙም የማይመቸው እና እንደዚህ አድርጌ አቀረብኩት ማለት ነው። ደግሞ በጣ ስች ጋራ ችብሱ ማለት ነው በወጣለሁ አስገመዥኝና ቀምሳረኳት አንዷ እንደውም ይሄ ድንቹ የችብስም ይሆን አይደለም። ይህ ምግብ ነው የመጣልኝ ግን ደህና ነው። እና በመጨረሻ ምን እንደዚህ ደስ ተበልቶ ይሄን ይመስላል ማለት ነው። ላይክ ኮሜንት፣ ሰብስክራይብ አድርጉልኝ። አመሰግናለሁ።